የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ከደቂቃዎች በፊት በሰጠው ጋዜጣዊ መግለጫ ላይ ብዙ ትኩረትን የሚስቡ ጉዳዮችን አንስቷል። ሰር ጂም ራትክሊፍ ለሱ ያላቸውን ድጋፍ በተመለከተ በቅርቡ ሰጥተውት በነበረው ጋዜጣዊ መግለጫ ላይ ስለተናገሩት ነገር የተሰማውን ስሜት ከመንገር አንስቱ ትላንት በነበረው የማንቸስተር ዩናይትድ የልምምድ ፕሮግራም ላይ ስላልተገኙ ተጫዋቾችና ላለመገኘታቸው ምክንያቱ ምን እንደሆነ ሲያስ ረዳ ነበረ። ስለዚህ የሩበን አሞሪም የጋዜጣዊ መግለጫ ዋና ዋናና አነጋጋሪ የምንላቸውን ጉዳዮች በዚህ ፕሮግራም ላይ የምናነሳ ይሆናል ። አብዛኞቹ የዛሬ ጋዜጣዊ መግለጫዎች ከተጫዋቾች ጉዳት ጋር እየተያያዙም ነበሩ። ሮድሪ መቼ ወደ ጨዋታ እንደሚመለስ አላውቅም ይላል ፔፕ ጋርዲዮላ። ፓልመር ደግሞ ለተጨማሪ ስድስት ሳምንታት ከሜዳ እንደሚርቅ ተነጋግሯል። በዚህና በሌሎች ጉዳዮች ላይ የተለያዩ ሀሳቦችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር እናሳልፋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸግር ስፖርት ዊ ዝ አበበግደይ የዩትዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበግደይ የሚለውን የእኛን የዩትዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም በት ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን ወደ ጉዳዮቹ ስንሄድ የኮል ፓልመርና በጉዳት ምክንያት ከሜዳ ርቆ የሚያሳልፈውን ጊዜ በተመለከተ የተወሰኑ ሀሳቦችን እናንሳ በዘንድሮ የውድድር ዓመት ለማሬስካና ለቼልሲ እጅግ በጣም ጥሩ አገልግሎት ከሚሰጡ ተጫዋቾች መካከል አንዱ እንዲሆን ይጠበቅ የነበረው ኮል ፓልመር ነው ይህ ተጫዋች ባለፈው የውድድር ዓመት ለቼልሲ ምን አይነት ተጫዋች እንደሆነ በተግባር አሳይቷል እና በዘንድሮም የውድድር ዓመት ያንን እንዲደግም የተሻለ ነገር እንዲያ ያደርግና ቼልሲ በውድድር ዓመቱ የተሻለ ውጤት እንዲያመጣ ያግዛል በሚል ተስፋ ተጠብቆ ነበር። ጉዳት ከማጋጠሙ አስቀድሞ የኮል ፓልመርን እንቅስቃሴ እና ሜዳ ላይ የሚያደርጋቸውን ለቼልሲ ውጤት ማደግ የነበረውን የጎላ ሚና ላየ በመጎዳቱ ከሜዳ በሚርቅበት የቀናት ብዛት የቼልሲ ደጋፊ ሆኖ የሚጨነቅ ቢኖር የምንገረም አይመስለኝም። ቼልሲ የዓለም የክለቦች ውድድርን ሲያሸንፍ ጀምሮ ኮል ፓልመር ትልቅ ምክንያት ነው። የእውነት ለመናገር የዚህ ተጫዋች አለመኖር ምን ክፍተት ሊያመጣ ይችላል፣ ዛሬ የተነገረን ለተጨማሪ ስድስት ሳምንታት ከሜዳ ይርቃል የሚለውንስ ጉዳይ እንዴት እናየዋለን የሚለውን በጣም በጥቂቱ እናንሳና ወደ ሮድሪ፣ ከዛ ደግሞ የአሞሪምን መግለጫ ወደ ማንሳት እንሄዳለን። ምን ትያለች ስለ ኮል ፓልመር? እሺ የኮል ፓልመር ጉዳይ ያው ከተጠበቀው ጊዜ በላይ ከሜዳ ርቆ እንደሚቆይ ነው። አሰልጣኙ ማሬስካም በነበረው ጋዜጣዊ መግለጫቸው ላይ ያረጋገጡት እንደምናስታውሰው፣ ከማንቸስተር ዩናይትድ ጋር በነበረው ጨዋታ ላይ ነው። ኮል ፓልመር ይወጣውና ያኔ ተቀይሮ ሲወጣ ማሬስካ ነበር የተወቀሱት አይደል? ሌሎች ተጫዋቾች በቀይ ካርድ ወጥተው ስለነበረ እናም በጉዳትም ወጥተው ስለነበረ ምን አይነት ሁኔታን ሊፈጥሩ ፈልገው ነው እሱን ደግሞ ቀይረው ያስወጡት ተብሏል። በኋላ ግን የታክቲክ ሪዝን መስሎን ስለነበረ ነው አይደል ብዙ ሰው እንደዛ ያለው። ከዛ በኋላ ግን በጉዳት ምክንያት እንደሆነ ተረጋግጧል። እና ሲጠበቅ የነበረው ነገር ኢንዞ ማሬስካም እንደተናገሩት ከዚህ ከኢንተርናሽናል ብሬክ በኋላ ወደ ክለብ እግር ኳስ ይመለሳል እና አገልግሎት መስጠት ይጀምራል ነበረ። ግን እሳቸው ስለዚህ፣ በዚህ ያረዳድ ከነገው ጨዋታ ጀምሮ ጀምሮ ወደ ሜዳ ይመጣል የሚል ነበረ ሀሳቡ። ግን እሳቸው ተሳስቻለው ብለው ነው ጋዜጣዊ መግለጫው ላይ የተናገሩት። በዛ ወቅት ከኢንተርናሽናል ብሬክ በኋላ ወደ ሜዳ ይመለሳል የሚል ሀሳብ አንስተው ስለነበረ ተሳስቻለሁ። አሁን እንዳጋጣሚ ሆኖ ለቀጣይ ስድስት ተጨማሪ ሳምንታት አገልግሎት መስጠት የማይችልበት ሁኔታ ውስጥ ነው የሚገኘው ኮል ፓልመር ብለው ተናግረዋል። ይሄ ለቼልሲ በጣም ከባድ ነው የሚመስለኝ። እኔ በተለይ የአጥቂዎቹ ተጫዋቾች መጎዳትንም እንደዚሁ ግምት ውስጥ ከተን ስንናገር ከኮልፓልመር የሚያገኘውን አገልግሎት ቼልሲ እንዳያገኝ ያደርጋል። ሰርጀሪ የሚሰራበት እድል የለም፣ ምንም ሰርጀሪ አይሰራም። ግን ደግሞ በደንብ ኮልፓልመርን ፕሮቴክት ማድረግ አለብን። አጣድፈን ወደ ሜዳ እንዲመለስና ለተጨማሪ ጉዳት እንዲዳረግ ወይንም ሪስክ መውሰድ አንፈልግም። እንደውም እሳቸው ያሉት ነገር አንደኛው የሕክምና ባለሙያዎቻችን የቼልሲ ሜዲካል እስታፎች ማጂሻን እኮ አይደሉም፣ ይሄ በማጂክ አይደለም የሚያክሙት ተረካ ርገው ያስነሱም ነገር ነው። በቃ እንደዛ አይደለም ሰው ስለሆነ በፕሮሰስ መታከም መታየት አለበት። ያንን ሂደት ግዴታ መጠበቅ አለብን። ስለዚህ እንደማስበው ስድስት ሳምንት በቂ ነው ከዚህ በኋላ ብዬ ነው የምረዳው ብለው እሳቸው አስተያየታቸውን ሰጥተዋል። እና በሂደት ደግሞ ወደ ተለመደ አገልግሎቱ ይመጣል። አሁን ግን ሪላክስ እያደረገ ነው፣ በደንብ ሪከቨር እያደረገ ነው፣ ጥሩ ሁኔታ ላይ ነው የሚገኘው ብለው አስተያየታቸውን ሰጥተዋል። ስለዚህ ቼልሲ ተጫዋቾቹን በጉዳት እያጣ መሆኑ በተፎካካሪነቱ ላይ የራሱ የሆነ ተጽዕኖ ማሳደሩ የማይቀር ነው። የኮል ፓርመር ጉዳይ ብቻ ሲሆን የሌቪ ኮልዊል ጉዳይ በዚህ ጋዜጣዊ መግለጫ ላይ አብሮ ተነስቶ ነበረ። እነዚህ ሁለት ተጫዋቾች ለቼልሲ በጣም ወሳኝ ተጫዋቾች ናቸው ብለው ማሬስካ ተናግረዋል። ለምሳሌ የሌቪን ጉዳይ የምታነሱ ከሆነ በጣም ወሳኝ ተጫዋች ነው እና ዋና የሚባል ተጫዋች ነው። በተለይ በኋላ መስመር ላይ የሚያደርገው እንቅስቃሴ ቼልሲን በተለየ ሁኔታ የሚያግዝ ነው። ኮል ፓልመር ደግሞ መሃል ላይ የሚሰራውን ነገር ሁላችሁም የምታውቁት ነው። ስለዚህ በዚህ ረገድ ጠንካራ የሆኑ ሁለት ተጫዋቾቻችንን ማጣታችን አይጎዳንም ብሎ ለመናገር አይቻልም ግን ደግሞ የሆነ ሶሉሽን እንፈልጋለን፣ የሆነ መፍትሄ እንፈልጋለን። የሆነ መፍትሄ እንዲፈልጉም ይገደዳሉ ብዬ ነው። መገደድ ስልሽ ያው አማራጭ የለም፣ የምትችይውን ነገር በሙሉ አድርገሽ በምትችይው መንገድ በሙሉ ተጠናክረሽ ለመቅረብ መሞከር መቻል አለብሽ። ይሄንን ማድረግ አንድ ነገር ነው። ነገር ግን በዚህን ያህል መጠን በክረምት የተጫዋቾች የዝውውር ገበያ ላይ ስትሳተፊ ካቆየሽ እና ያን ሁሉ ተጫዋች ካስፈረምሽ በኋላ ለእኔ የሚገባኝ ሊቨርፑልም ቼልሲም አይነት ቡድኖች በተጫዋቾች መጎዳት እንዳያሳብቡ አርሰናል የሚባል ምክንያት አለባቸው። ምክንያቱም አርሰናል ከነሱ ባልተናነሰ ምናልባትም ከነሱ በበለጠ ተጫዋቾች እየተጎዱበት እኮ ነው። አርሰናል እንደዚህ ተጫዋቾች እየተጎዱበት ሲያሳብብ አታዩም፣ ሲበረግግ አታዩም፣ ለውጤት ማጣቱ ምክንያት ሲያደርገው አታዩም። አርሰናል ኦልሞስት በየጨዋታው ላይ አንድ ትልቅ ተጫዋች እየተጎዳ ወይ ለሶስት ሳምንት ወይ ለአራት ሳምንት ወይም ደግሞ ለስድስት ሳምንት ከሜዳ ይርቃል። በዘንድሮ የውድድር ዓመት ከሆነ ለመጀመሪያ ጊዜ በፕሪሚየር ሊጉ ታሪክ ኦዲጋርድ በሶስት ጨዋታዎች የመጀመሪያ ተሰላፊ ሆነ። በሶስቱም ጨዋታዎች ላይ የመጀመሪያው አርባ አምስት ላይ ተቀይሮ እንዲወጣ የሚያስገድድ ጉዳት አጋጠሙ። አንድ ጊዜ ጉልባት፣ ሁለት ጊዜ ደግሞ የትከሻ ጉዳት ማለት ነው። ስለዚህ ከአርሰናል በላይ ተጫዋቾችን ያስፈረሙ፣ ለተጫዋቾች ዝውውር ከአርሰናል በላይ ያወጡ ክለቦች የተጫዋቾች መጎዳት እንደ ሰበብ እንደ ምክንያት ያሳሳናል የጎዳናል ምናምን ቢሉ እኔ ብዙም ልቀበለው ይቸግረኛል። ምክንያቱም በተመሳሳይ ምናልባትም በከፋ ጉዳት ውስጥ የሚያልፈው አርሰናል ለምን ሳይንገራገጭ መሄድ ቻለ የሚለው ጥያቄም አብሮ መነሳት መቻል አለበት። እስኳድን ስለማስፋት ካነሳን ሊቨርፑል አስር አካባቢ ተጫዋቾችን አስፈርሟል ቼልሲም እንደዚሁ ከአስር በላይ ተጫዋቾችን አስፈርሟል። የፓልመር አስርም ተጫዋች ብታስፈርሚ አስራ አምስትም ተጫዋች ብታስፈርሚ የፓልመር አይነት ተጫዋች ሲጎዳብሽ በጣም ከባድ ሊሆን ይችላል ግን እዛም ቦታ ላይ ቼልሲ ሰርፕለስ አይደለም ወይ ሰርፕለስ እኮ ነው ምክንያቱም እዛ ቦታ ላይ እነማን እንዳሉትም ደግሞ እናቃለን ስለዚህ የሆነ ምስኪን መስሎ የሚነገረውን ነገር ለመቀበል ይቸግረኛል ለእኔ የሚሰጣኝ ስሜት አሰልጣኝ ማሬስካ አሰልጣኝ አርን ስሎት ግዴታ አለባቸው በደንብ በዝውውር ተደግፈዋል የሚለው ነው መወስደው። ለፓልመር ነው ማዝ ነው ልዩነቱን ግን ታየዋል አደለ? አርሰናል ያስፈረማቸውን ፊርማዎች ስታይ በእያንዳንዱ የመጫወቻ ቦታ ላይ ተተኪዎችን ማስፈረሙ ሆን ልዩነት የሚፈጥረው እኮ እሱ እኮ ሌላ አርሰናልን የምታደንቅበት ምክንያት ነው እንጂ ዝም ብሎ ተጫዋች ማግበስበስ በቁጥር ብዛት አይደለም። ቼልሲ ነጋዴ ነው ቼልሲ ነጋዴ ነው። ቢዝነስ አይዱን ነው የሚያየው። አሁን ሊቨርፑል እንደዛ አልሆነም፣ ግን ሊቨርፑልም ደግሞ የቡድኑን ምጣኔ ከመጠበቅ አንጻር ስህተት ሰርቷል። አርሰናልና አንድሪያ ቤርታ የምታደንቅያቸው እኮ በእያንዳንዱ ዲፓርትመንት ላይ ሰርፕለስ ነው ማለት፣ በጣም ብዙ ተጫዋቾች አሉት አርቴታ ኢቨን ሎች ኦዲጋር ተጎርቶ ትላንትና ነው ምናምን ፕሮግራሞችን በምናነሳበት ሰዓት ላይ እነማን ያሉት አማራጭ ምናምን እኮ ስንል ነበር። ሜሪኖ ሊሆን ይችላል፣ ኢዜ ሊሆን ይችላል፣ ወይም ደግሞ ኤታን ነዋኔሪ ሊሆን ይችላል። ሰንበድ የልዝ ልታስቢ ትችላለች አለው ድል ኦዲጋርድን የሚያህል ተጫዋች አተሽ ግን እዛ ጋር ቅምጥል የሆነ ምርጫ አለው። ይህንን በምን አገኙ ስቲ? በዝውውር ነው። ቼልሲ ካርሰናል በላይ ካወጣ፣ ለምን እንደ አርሰናል ያንን መቀማጠል አልፈጠረም? ሊቨርፑል ካርሰናል በላይ ምናልባትም ካርሰናል እጥፍ ካወጣ ሊቨርፑል ለምን እንደ አርሰናል የሚቀማጠልበትን ስኳድ መፍጠር አልቻለም? ስለዚህ ለአርሰናል ዋጋ ትሰጫለሽ ለሊቨርፑልና ለቼልሲ ደግሞ የወቀሳ ጥያቄ ታቀርቢያለሽ እንጂ ኤስኪዩዞቻቸውን ለተቀበ ያስቸግራል ነው፣ መቼም ዛሬ በነበረው ጋዜጣዊ መግለጫ ላይ አብዛኛው ይነገር የነበረው ነገር ጉዳት ጉዳት ጉዳት ጉዳት ነው እና ወደ ማንቸስተር ሲቲ እንሂድ እና ማንቸስተር ሲቲም ላይ በምንሄድበት ሰዓት ላይ አብዛኛው ነገር የምናነሳው የሮድሪን ነገር ነው። ሮድሪ መቼ እንደሚመለስ አላውቅም አለ። ለምን እንደሆነ አላውቅም አላመንኩትም፣ ብዙ የሚርቅበት አይመስለኝም። አዎ ግን ስታየው የሮድሪን ጉዳይ ስታየው ግን የኤስኤል ጉዳቱን ካስተናገደ በኋላ ወደ ትክክለኛው ወይም ወደምናውቀው ብቃቱ ለመመለስ ያው ተቸግሯል አደለ። ጥሩ እንቅስቃሴ ያደርጋል ግን ደግሞ ያንን ባሎንዶር የበላበትን የውድድር ዓመት የሚያስታውስ ሮድሬን እስካሁን ድረስ ማግኘት የተቸገርን ይመስለኛል። ቼልሲ ከብሬንትፎርድ ጋር ባደረጉት ጨዋታ ና ማነው ሲቲ አንድ ለዜሮ በሆነ ውጤት ባሸነፉበት ጨዋታ ላይ ነው ተጎድቶ ከሜዳ የወጣው። ከዛ በኋላ በነበረው የኢንተርናሽናል ብሬክም ደግሞ በብሔራዊ ቡድን አገልግሎት አልሰጠም። የስፔን ብሔራዊ ቡድን ከጆርጂያ እና ከቡልጋሪያ ጋር ጨዋታ ነበረው። በእነዚህ ጨዋታዎችም ላይ ሮድሪ ተሰልፎ መጫወት አልቻለም። ስለዚህ ረዘም ያለ የእረፍት ጊዜ አግኝቷል። ከጉዳቱም አንጻር ወደ ሜትዳ የሚመለስበት ጨዋታ ሊሆን ይችላል ተብሎ ነበረ የተጠበቀው ከኤቨርተን ጋር በሚደረገው ጨዋታ ግን፣ አንተ እንዳልከው ፔፕ ጋርዲዮላ ሬዲ አይደለም ወደ ሜዳ ለመመለስ ዝግጁ አይደለም ብሎ አስተያየቱን ሰጥቷል። ስለዚህ የሮድሪን በምን መንገድ ይጠቀምበታል የሚለውን አናውቅም። ግን የእኔ ጥያቄ ምንድን ነው መሰለች፣ አሁን ሮድሪ ለኤቨርተኑ ጨዋታ ይደርሳል ብዬ በማሰብ አይደለም። ግን የጋርዲዮላን አነጋገሪው በጋዜጣዊ መግለጫ ላይ አሁን ነው ቅርብ ሰዓት ነው የሰጠው መግለጫ እና በዛ መግለጫ ላይ መቼ እንደሚመለስ አላውቅም ሲል ከመራቆ የተነሳ አይመስልም እንዲህ የሚለው ገብተሻል የሱን ጋዜጣዊ መግለጫዎች አታምናቸውም? አላምነውም። ብቻ አለማመን እኮ አንድ ነገር ነው፣ አልወደውምም። የጋርዲዮላ ጋዜጣዊ መግለጫ ሲሰጥ እኔ አይመቸኝም፣ ምክንያቱም ለሚነሱለት ጥያቄዎች ፕሮፐር ወይም ተገቢ የሆነ መልስ ይሰጣል ብዬ አላምንም። እንዳላችሁ ይሁን ነው። ይሄ ሐሜትን ሩመርን፣ ከሱ በኋላ የሚነገሩትን ነገሮች ለእነሱ ግዴለሽነቱን ለማሳየት ሲል አደለ? እንደስ አደለ? ኦኬ ተው እንጂ ምናምን የሚልሽ የሚያሾፍብሽ እንደሆነ የምታውቂው ሰው የለም። እንደዛ አይነት ሰው አድርጌ ስለምወስደው ነው። አለማመን ብቻ ሳይሆን አልወደውም። አለማመን ብቻ አደለም። ሮድሪንም ጉዳት በተመለከተ እኔ በእኔ እምነት ግልጽ ያለው መረጃ አለው። ሮድሪ መቼ ነው የሚመለሰው? ሮድሪ ምንድን ነው የሚሆነው? ከምን ቀጥሎ ምን ይከናወናል ምናምን የሚለውን በሙሉ ያውቀዋል። ግን አልፈለገም፣ ሪቪልም አልፈለገም፣ በቃ በራሱ ምክንያት ይህንን የማይገልጽበት የራሱ ምክንያት፣ እኔ እንደዛ ነው የሚሰማኝ። ግን ሮድሪ እንክብካቤ ይፈልጋል በደንብ በኤሲኤል ከባድ ጉዳት ነው ደግሞ ስታየው፣ ተደጋጋሚ ጉዳቶችን ከዛ በኋላ ተደጋጋሚ ጉዳቶችን እኮ እያስተናገ ለምሳሌ ከማንቸስተር ሲቲ እና ከሀገር ብሔራዊ ቡድን ጋራ በዚህ ይሄ የውድድር ዓመት ከተጀመረ ዘጠኝ ጨዋታዎችን ነው ያደረገው። ግን እነዚህ ጨዋታዎችም ላይ ቢሆን ጉዳት እያጋጠመው ጨዋታዎችን አቋርጦ ሲወጣ የተመለከትንበት አጋጣሚ አለ። ለምሳሌ ከዚህ በፊትም በውድድር ዓመቱ መጀመሪያ አካባቢ ላይ እንደውም ያኔ ተፈርቶ ነበረ፣ አገረሸበት እንዲህ ጉዳቱ ተብሎ ከሜዳ የወጣበት አጋጣሚ ነበረ። ከዛ ደግሞ እንደገና በዓለም የክለቦች ውድድርም ላይ ከጉልበት ጋራ በተያዘ ህመም አጋጥሞታል ተብሎ እዛም ላይ ሮድሪ አልነበረም እና እነዚህ ተከታታይ ጉዳቶችን ስታይ ሮድሪ በቃ የሆነ በትክክለኛ ፊት ለመሆን ትንሽ ጊዜ የሚፈልግ ይመስላል እኮ አንደኛ ፊት ለመሆን። አሁን ፊት ባይሆን ወደ ሜዳ ያስገቡትም ነበረ። ግን ሪከረንስ የሚባል ነገር አለ፣ ከጉዳት ጋር በተያያዘ ይሄ ማገገም ጀመረ ስትው፣ ሊድን ነው ስትው፣ በቃ ደህና ሆነ ስትው እንደገና ደግሞ ያገረሻል። እንደዚህ አይነት በጣም አስቸጋሪ የሚባሉ የጉዳት አይነቶች አሉ። በእግር ኳስ ብቻ ሳይሆን በሌላም ስፖርት ላይ ለምሳሌ ገዛኸኝ አበራን ብትወስጂ ገዛኸኝ አበራ ሲድኒ ላይ ማራቶን አሸነፈ፣ አይደለም ገዛኸኝ አበራ በአመቱ 2001 ኤድመንተንም ላይ እንደዚሁ ማራቶንን አሸነፈ። ከዛ በኋላ ገዛኸኝ አበራ ለምንድን ነው ከነበረው የዛን ወቅት ብቃት አንጻር ለምንድን ነው በተከታታይ ሌሎች ድሎች ስሙን ያልሰማ ነው ወይ አላየ ነው ድሉን ጉብዝናውን ምናምን ለምን ይዞ አልቀጠለም ብታይ፣ አኪለስ ቴንደን ነው ያጋጠመው። በቃ ሞከረ ሞከረ ሞከረ የጉብዝናውን ጊዜ በደንብ ለመጠቀም የሚችለውን በሙሉ አደረገ። ነገር ግን ይህ ካንት በቃ አልቻለ ስላልዳነኳ አደለ። ነገር ግን ልክ ድኖ ወደ ሩጫ ሊገባ ሲሞክር እንደገና የሆነ ችግር ይገጥማል። ለዛ አደል እንዲህ የቤተ ግስት አሰፋ የምንገረመው የእሷም አኪለስ ቴንደን ነው፣ ግን እሷ በቃ ሆነላት። ግራ የሚያጋባሽ ነገር አለው። የእሱም አኪለስ ቴንደን ነው፣ ግን አልሆነም። አሁን የነ ሮድሪ አይነት ጉዳት ሲሆን ኤሲኤል ሲሆን፣ ዳነ ስትው የሆነ ነገር ያጋጥማል። እንክብካቤ በጣም ይፈልጋል። አስቀያሚ ነው። አዳንኩት ብለሽም ልበሙሉ አትሆኝም። እንደዚህ ብሎ እኮ ነው በጉጉት የሚጠብቁት በቃ የፊንገር ክሮስድ ብሎ በቃ በመልካም ምኞት እንደዚህ ባልሆነ እንደዚህ ባልሆነ ምናምን እየተባለ ማለት ነው። ኤሲኤል ሊሆን ከተባለ ትልቅ ድንጋጤ ነው። ለምሳሌ የኖኒማድ ዌኬ ሲፈራ ነበር፣ ኤሲኤል ባለሆነ በመዳን ያለ ምናምን እያሉ ነበረ እኮ ኤሲኤል አይደለም ሲባል ወዜ ቢግ ቢግ ሪሊፍ ለአርሰናል ነበር። እና ሮድሪ መቼ ወደ ጨዋታ እንደሚመለስ ሳይሆን የመፈተኛ ጊዜው ገና ነው ብዬ ነው የማስበው እኔ። ዳነ ስትዩ እንደገና ይጎዳል ያንን ስሩአው ዘ ሲዝን ኮንሲስታንት ሆኖ ለመቀጠል ሊቸገር ይችላል። የማሬስካን ነገር እንደ ምሳሌ መውሰድ ይገባ ይሆን ይሆናል። ማለት አናጣደፈውም ያሉት ለኮል ፓልመር አዎ እንደዛ ሊሆን ይችላል። በ በቂውን ጊዜ መስጠትና ሪስክ አለመውሰድ የበለጠ ሊያስፈልግ ይችል ይሆናለው፣ ግን የተጫዋቾች ጉዳት አሁን በአብዛኛው እየተሰማ የሚገኝበት ወቅት ነው። የማንቸስተር ዩናይትድና የሩበን አሞሪምን ጉዳይ በተመለከተ እሺ፣ እኔ በጣም ኢንትረስት የሚያደርገኝ የማንቸስተር ዩናይትድ እና የሩበን አሞሪም ጋዜጣዊ መግለጫ በጣም ብዙ አነጋጋሪ ነገሮችን በውስጡ ስለሚይዝ ነው። አንድ አሞሪም ዛሬ አስደስቶኛል፣ ለእኔ የእውነት ለመናገር እኛ በምንለው መንገድ ነው እሱም ነገሩን የተረዳው። ይህ ተፈጥሯዊ ነው ትክክል ስለሆነ ነው። መሸነጋገሉን አልፈለገውም እሱ። እኔ ያንን ፓርት በጣም ወድጄዋለሁ። እኔም ስሜት አይሰጥም፣ ትርጉም የለውም ምናምን እያለ አይደለም። ነገር ግን በጣም ደስ ብሎታል፣ በጣም ያመሰግናል። እያወራው ያለውት የሰር ጂም ራትክሊፍ ዘ ታይምስ ቢዝነስ ፖድካስት ላይ ቀርበው በነበረበት ጊዜ ለሩቤን አሞሪም አቅሙን እንዲያሳይ ምን መስራት እንደሚችል እንዲያረጋግጥ ሶስት ዓመት ያስፈልገዋል ብለው የተናገሩበት እና ሶስት ዓመት ተሰጠዋለህ ሲባል እኔ እንደዛ ነው ማስበው ብለው የተናገሩበት ነገር አለ። ይሄ ለሩበን አሞሪም ትርጉሙ በጣም ብዙ ነው በጣም ብዙ ነው። ምክንያቱም በየጊዜው አንድ ጨዋታ በተሸነፈ ቁጥር ጫና ውስጥ የሚገባ አንድ ጨዋታ በተሸነፈ ቁጥር ይባረራል አይባረርም፣ ይባረር አይባረር፣ ለማንችስተር ዩናይትድ ይመጥናል አይመጥንም እየተባለ ትልልቅ ጥያቄዎች፣ መሰረታዊ ጥያቄዎች የሚነሱበት አሰልጣኝ ሆኖ እስከ መቼ ይዘለቃል? ሳምሪ በጣም ከባድ እንደዚህ አይኖርም። ስለዚህ ሰውየው መጡና በዋናነት በእግር ኳሱ ጉዳይ የመጨረሻ ውሳኔ የሳቸው ነው ሶስት ዓመት አካባቢ ያስፈልገዋል ላሉ የፈርጉሰንን የመጀመሪያ ዓመታት የአርቴታን የመጀመሪያ ዓመታት አነሱና ሰው ለምን ለአሞሪም አይሆንም የሚል ጥያቄን አነሱ። እችን ነው አሁን ዛሬ ጋዜጦቹ ያነሱበት በዋናነት ለአሞሪም ምክንያቱም ከሰርጅ ምራት ክሊፍ ያ ቃለ ምልልስ በኋላ አሞሪምን አግኝተውት ስለማያውቁ ነው። እና እሱ ምን አለ፣ ይሄ ለእናንተ ወይም ለዘ ታይምስ ቢዝነስ ፖድካስት ላይ የተናገረውን ነገር ለእኔ በየዕለቱ ነው የሚነግረኛል። በየዕለቱ ድጋፉን ፊል አደረገዋለሁ በየዕለቱ ድጋፉ እየተሰማኝ ነው የምኖረውና ይሄ በጣም ትልቅ ትርጉም አለው። በጣም ያስደስተኛል፣ በጣም ደስ ይለኛል አለ። ከና ከሰር ጂም ራትክሊፍ ብቻ ሳይሆን ከኦማር በራዳ መሰመዋለሁ ነው፣ ተረጋግተህ ስራህን ስራ፣ ፉሊ ሰፖርት እናደርጋለን፣ ዊ አር ቢሃይንድ ዩ ምናምን ይሉኛል አለ። ዊሎክስም ይሄንን ይናገራል። ስለዚህ ራትክሊፍ አለ፣ ኦማር በራዳ አለ፣ ዊሎክስ አለ። የእነዚህ ሁሉ የማንቸስተር ዩናይትድ ዋና ዋና የሚባሉ አመራሮች ድጋፍ ተለይቶኝ አያውቅም ግን አለና እዚሽ ጋ ነው የአሞሪ ምን የወደድኩት። ግን አለና እግር ኳስ እንደዚህ እንደማሄድ ግን እናንተም እኔም ሰውየው ራሱ ያውቃል። ይሄ ማለት አሁን ላይ ቁጭ ብለሽ ምን የሚፈጠር ምን ሶስት ዓመት ይሰጡኛል ማለት አደለማል። እንደዚህ የሚባል እግር ኳስ የለማ። ምንም የሚፈጠር ምን ምት ተርፈው ሶስት ዓመቱ የሚሰጥ ሶስት ዓመት የሚያሰጥ ነገር ማሳየት ከቻልክና ከቻልክ ብቻ ነው፣ በቃ ሌላ ነገር የለም። ማንቸስተር ዩናይትድን ይዘ ገደል እየገባ ሶስት ዓመት ይታገሰዋል? ሀውካም እንዴት እንዴት ብለሽ ይህንን ተስፋ ስታደረግያለሽ? እንዴት ብለሽ ይህንን ስትጠብቂያለሽ? አሞሪም ልክ ነው። አሞሪም ከእውነቱ ጋር መሸዋወድ አልፈለገም። ስለዚህ ራት ክሊፍም ያውቁታል። ይህንን ሲናገሩ ምን ያህል እኔን እንደሚደግፉኝ ምን ያህል ስለ እኔ ምን እንደሚሰማቸው እንድናውቅ አደረጉን እንጂ እግር ኳስ እንደዚህ እንደማይቀጥል ይታወቃላል። እስቲ ልትሸነፍ እስቲ የሆኑ የሆኑ ብልሽት ሽሽት ይበል፣ በቃ ያነሱታል፣ ድጋፉን ይተውታል። በቀደም የተናገሩት ነገር በሙሉ ይቀራል። ያንን ቢያደርጉም ደግሞ የሚፈርድና የሚቆጣ እንዲህ ብላ አልነበር እንዴ አንተ ቃላ ባይ ምናምን የሚላቸው ሰው የለም። ቢኮዝ እግር ኳስ እንደዛ ነው። እግር ኳስ ለሆንሺው ነገር ነው የሚደረግልሽ ነገር በሙሉ የሚደረግልሽ እንጂ ሌላውን ነገር እንትን አለው። ስለዚህ ድጋፍን ያሳያል። እዚህ ድረስ የመሄድ ፍላጎት አላቸው። አሞሪምን በተመለከተ ያላቸውን በጎ ስሜት ከማሳየት አንጻር በፖዘቲቭ ተረድቶታል፣ ደስ ብሎታል። ጥሩ ነገር ነው። እንዲህ ያለውን መታመን መክፈል ይፈልጋል አሞሪም። ውሽ በጣም ልክ ነው። ነገር ግን ይህንን እንደ ዋስትና መውሰድ ግን አይፈልግም። ጎበዝ ነው በቃ ይሄ እንደ ዋስትና ሊወስደው አይችልም። የአሞሪም በማንቸስተር ዩናይትድ ቤት አሰልጣኝ ሆነው የመቆየት ዋስትና ማሸነፍ ነው። ሳምሪ ነገ ማሸነፍ ነው፣ ከዛም በሚቀጥለው ሳምንት ማሸነፍ ነው፣ ከነገ ወዲያም ማሸነፍ ነው። ማሸነፍ ያተርፍሻል። በጣም ፐርፎርም ማድረግ ያድንሻል። ከዚህ የተረፈው ነገር ምንም ምንም ምንም አይነት ትርጉም የለውም ነው ይሄ በጣም ኢምፕረስ ያደረገኝ በጣም ያስደሰተኝ አሞሪም መልስ ነው። እኔን በግሌ ማለት ነው። ሁለተኛው ትላንትና ልምምድ ነበረ፣ የማንች ሰናይት ተጫዋቾች ልምምድ። በዛ ልምምድ ላይ ያልተገኙ ተጫዋቾች አሉ። ያልተገኙ ተጫዋቾች ልምምድ ላይ አለመገኘታቸው ሲነገር ያስበረግጋሉ፣ ያስደነግጣል። ከሊቨርፑል ጋር ልትጫወች እያልሽ ዋና ዋና የሚባሉ ተጫዋቾች ናቸው። ደግሞ ስማቸው የተጠራው እነ ብሩኖ ፈርናንዴዝ፣ እነ ማቲያስ ኮኛ፣ እነ ካዚሜሮ አማዲ ያለው እነዚህ እነዚህ ተጫዋቾች ስለነበረ፣ ያው እነዚህ ተጫዋቾች በሌሉበት ከሊቨርፑል ጋር መጫወት በጣም ከባድ ነው። መጫወት ከባድ ነው። ሊቨርፑል ባይሆን ነው መጫወትም ልክ ነው፣ ከባድ ነው እና ብዙ ጥያቄ ነበረ፣ ለምን ተብሎ ጥያቄ ነበረ። ግን ሩበን አሞሪም በጋዜጣዊ መግለጫው ላይ ይህንን ተናግሮታል። ማረፍ አለባቸው ነው ያለው። በዋናነት በዋናነት የገመት ነው የተናገረው እሱ ላይም ይህንንም ጋዜጣዊ መግለጫ ከመስጠቱ በፊት ስናነሳው ነበር። ልክ ነው። ድካሙ ታሳቢ ተደርጎ ይመስለናል ስንል ነበር መሰለኝ። ልክ ነው። እና ብዙዎቹ በብሔራዊ ቡድን ጨዋታ ግዴታ ላይ ስለነበሩ ማረፍ አለባቸው፣ አንዳንዶቹ እንደሁም ብሎ ያው የብራዚል ብሔራዊ ቡድን ውስጥ ያሉትን ተጫዋቾቹ ነው ወደ ጃፓን ሁሉ ሄደው ተጫውተዋል። እና በጣም ሩቅ ነው እና ጠንቃቃ መሆን አለብኝ ብሎት ነበር። ልክ ነው ጠንቃቃ መሆን አለብኝ ብሏል። ከዛ ደግሞ የዲያጎዳሎም ጉዳትንም በተመለከተ ሲነሳ ነበረ እንደዚሁ ብሩኖ ፈርናንዴዝም ከብሔራዊ ቡድኑ ጋራ ወደ ስልሳ ሁለት ደቂቃ አካባቢ ተጫውቷል እነዚህ እነዚህ ነጥቦች ስለነበሩ ስለዚህ በማሳረፉ ነው የበለጠ የምንጠቀመው። ነው አደለም፣ እኮ በማሳረፉ የበለጠ ስለምንጠቀም ነው። ልምምድ ያልሰሩት ነው እንጂ ተጎድተው ወይም ደግሞ በጣም ስጋት ውስጥ የሚጥል ነገር፣ እንደውም ቃል በቃል ለእሁዱ ጨዋታ ዝግጁ ናቸው ብሏል። ዝግጁ ናቸው፣ ሬዲ ናቸው ነው ያሉ። ሌላ ኔ እንዲሁም በጣም ስጠብቀው የነበረው ነገር ግን የማርቲኔዝን ጉዳይ ነበረ ሊሳንድሮ ማርቲኔዝ ምክንያቱም ሰሞኑን ዝግጁ ነው ለጨዋታ እየተመለሰ ነው ተብሎ ሲሰጥ ነበረ። ግን ለዚህ ከሊቨርፑል ጋር ለምናደርገው ጨዋታ ግን ፊት አይደለም፣ ግን በጣም ጥሩ ሁኔታ ላይ ነው የሚገኘው። እኔ ባለኝ መረጃ ሊሳንድሮ ማርቲኔዝ በዚህ በተከታታይ አራት ጨዋታዎች ለወር ላይ ከመጪው ኢንተርናሽናል ብሬክ በፊት የመጨረሻዎቹ ሁለት ጨዋታዎች ላይ ሊደርስ ይችላል። ያ ማለት ከኖቲንግሃም ፎረስት እና ከብራይተን ሆቭ አልቢየን ጋር መሰለኝ ከቶት ነው ተና በቃ ብቻ እነዛ ጨዋታዎች አካባቢ ላይ ሊደርስ ይችላል። የመጨረሻዎቹ ሁለት ጨዋታዎች አራት ጨዋታዎች አሉ። ከአራቱ የመጨረሻዎቹን ሁለት ጨዋታዎች ላይ አቬለብል ሊሆን ይችላል ነው። አዲስ ነገር ሊሞክር ይችላል አሞሪም። አዲሱ ነገር ምንድን ነው? ያው መሀል ሜዳም ላይ ላጫውተው ይችላል፣ ሊሳንድሮ ማርቲኔዝን የሚለውንም ነገር አለ። ይህንንም ጠብቁ እንላለን። የሴኒ ላሜንስን ጉዳይ በተመለከተ አንተ ሸውደህን ነው እንጂ ፒተር ሽማይክል ነህ ምናምን ያሉትን የማንስናት ደጋፊዎች በተመለከተ ሀሳብ ሰጥቷል። ስለ ጉብዝናው ተናግሮ ግን ፒተር ሽማይክል ለመባል ግን ገና ነው ብሏል። ይሄንን በሁለት መንገድ እንወስደዋለን። አንድ ደጋፊዎቹ ሊያነቃቁት እንደሞከሩ ለምን አላነቃቃውም ብለን ልንወስድ እንችላለን። በሌላ በኩል ደግሞ ያዛ ሌቭል ላይ ለመድረስ የበለጠ ያተጋዋል የሚል ነው። ግን አሁን ለማንቸስተርናይት ደጋፊዎች የምንናገረው ነገር ቢኖር ሩበን አሞሪም ቀሎት ሴኒላ ሜንስን የመሰለፍ ዕድል ይከለክለዋል ማለት ግን አይቻልም። እሁድ እንግዲህ ዘበለሻ ስቢው አልታይ ቢገባ የመጀመሪያ ተሰላፊ ሆኖ የማንዩናይትድ ሰዎች ይሰለፋሉ ነው። በጣም አንድ ሰው አሪፍ ሲሆን የሚያበሽቅ የሚመስል ውሳኔ የሚወስኑት እንደዛ ነው። ስለዚህ ሴኒ ላሜንስ በአንድ ጨዋታ ያሳየው ነገር አንድ ኦናና እና አልታይ ሲያበላሹ የከረሙት ነገር ተደማምረው ምንም ጥርጥር የለውም። ይሄንን አለማድረግ ልጁን የመጀመሪያ ተሰላፊ አለማድረግ ለአሞሪም ትልቅ ባክፋይር የሚያደርግ ነገር ይሆናል ተብሎ ይጠበቃል ለማለት ነው። ለማንኛውም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ሸገር ስፖርት ዊዝ አበበ ግደይ። የእኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። ይህንን ስለምታደርጉ ከልብ ከልብ እናመሰግናለን። ክብረት ይስጥልን ነው የምንለው። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።